ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጠለን። ይህ የጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችን፣ ወቅታዊ መረጃዎችን እና ዕለታዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ትቆዩ ዘንድ በአክብሮት እጋብዛለሁ። በነገራችን ላይ የጠለስ ሚዲያ ሰብስክራይበር ቁጥር በጣም ቀንሷል፣ በጣም ቀንሷል። ምናልባት በአንድ ቪዲዮ 20፣ 30 ሰው ነው ሰብስክራይብ የሚያደርገው። የእይታም ቁጥር በተወሰነ መልኩ እየቀነሰ ነው። ለዚህ ምክንያቱ ሻዶ ባን ተደርጎ ይሁን ምን ይሁን እርግጠኛ መሆን ባይቻልም እየቀነሰ ነው። ይህም ሆኖ ግን ከሌሎች ወንድሞች ጋር ስነጻጻር፣ ደግሞ ተመስገን የሚያስብል ነው። የብዙዎቹን እንግዲህ አፈናው ተጠናክሮ ቀጥሏል። ለእናንተ ቀላል የሚመስለው ነገር ለእኛ ብዙ ትርጉም አለው፣ ብዙ ትርጉም አለው። ሰብስክራይብ ማድረጋችሁ እና ትንንሽ ነገሮች ማድረጋችሁ ለእኛ ብርታት ነው፣ ጥንካሬ ነው። ስለዚህ አንድ ነገር ቢከሰት እንዳንጠፋፋ ከስር ኮሜንት ቦክስ ላይ ሌላ ቻናል ከፍተናል፣ ሌላ ቻናል ከፍተናል። ስለዚህ ያንን ሰብስክራይብ አድርጉ። ይህን ለማድረግ መሰልቸት የለባችሁም። ሁላችን የምንሰራው ለሕዝብ ነው ብለን እናስባለን። በብዙ መልክ መሰማራት ይቻላል እኮ መጥፎ ጊዜ ስለመጣ ነው እንጂ የተለያዩ መክሌቶች አሉን የተለያዩ መክሌቶች አሉን። በመዝናኛው ዘርፍ መሰማራት ይቻላል። በወግ ዘርፍ መሰማራት ይቻላል። እኔ ለምሳሌ የአማራ ሕዝብ ላይ የሚፈጸመው ግፍ እንደ ሕዝብም እንደ ግለሰብም እኔንም ጨምሮ እየተጠናከረ ባይመጣ ኑሮ በጭራሽ እዚህ አይነት መስክ የመሰማራት ኢንተረስትም፣ ፍላጎት አልነበረኝም ነበር አልነበረኝም። ሁኔታዎች አስገድደውን ነው፣ አብዛኞቻችን እዚህ ውስጥ ልንገባ ያደረገው። በመጽሐፍት በጣም ፈን የሆኑ ወጎችን በመጽሐፍ ነበር የምታወቀው። ግጥሙ ውስጥ ነበርኩበት። መጽሐፎቻችን ሶስተኛ፣ አራተኛ ዞር ህትመት ድረስ ይታተሙ ነበር። ሶ ያንን በመጽሐፍ በቴክስት መልክ ሳቀርብ የነበረውን በሚዲያ መልክ ይዤ መምጣት ፍላጎት ነበረኝ። እዚህ ጋ በዚህኛው ፕላትፎርም ኮስተር ብዬ ደረቅ ደረቅ የሆኑ ነገሮችን ሰዋራ እንደዚህ አይነት ስብና ያለ ሰው አልመሰላችሁ አልመሰላችሁ ነገሮች ሲሉ ደግሞ መጽሐቅ መጫወት የምችል ማውራት የምችል ጓደኞቼም በዚህ አይነት ባህሪ የሚያውቁኝ ሰው ነኝ። ምናልባት ነገሮች ተስተካክለው ከአብይ አህመድ ጭቆና፣ ባርነት እንደ ህዝብ ነፃ መውጣት ከቻል በጣም እርግጠኝ ነው መናገር የምችለው በዚህ አይነት ፕላትፎርም በዚህ አይነት ኮንቴንት መቀጠል አልፈልግም። መቀጠል አልፈልግም። የራሴን የሆነ ኮንቴንት፣ ሌላ አይነት ይዘት ያለው ፕሮግራም ይዤ መምጣት እፈልጋለሁ። ለጊዜው ግን እዚህ ውስጥ ጠቀምተናልና ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። ዝግጅቶቻችንንም ላይክ፣ ሸር እያደረጋችሁ አጋሮ ማለት በቀጥታ ወደ ፕሮግራም ለዛሬ የመረጥኩት የመጀመሪያ ርዕስ በአማራ ትግል ውስጥ ዋጋ እየከፈለ ያለው ማን ነው የሚል ርዕስ መርጫ አለው። ለዚህ መነሻ የሆነ ደግሞ ሰሎሞን ሹምዬ የተናገረው ተብሎ አንድ ቪዲዮ በውስጥ ተላከልኝ፣ የተቆረጠ ቪዲዮ በውስጥ ተላከልኝ እና አዳመጥኩት በጣም ከነከነኝ ማለት ነው። እኔ መቼ እንደተናገሩ አላቅም። ለእኔ የተላከልኝ ግን ትናንትና ነው። ሳዳምጠው በጣም የሚቆረቁር ሀሳብ በውስጡ ስላገኘሁበት እና ይሄ ሀሳብ ደግሞ የሱ ብቻ አለመሆኑን ስለማቅ የመጀመሪያ ጽ ላደርገው ወደልኩ። እስኪ መጀመሪያ ሰሎሞን የተናገረውን ቀንጨበርቅ ሰምተን ለማለስ ምንድን ነው የምታስመልሰው? ተዋግጠ ምን ለማስመለስ ነው የሚዋጉት ስ ሚደርግ የማንን ደህንነት ለመጠበቅ ነው እነዚህ እየተዋጉ ያሉት? ለአማራ ህዝብ ነው ምናምን ትላለ። ኦኬ፣ የአማራን ህዝብ ማገድከው ማገድከው፣ ጨረስከው። ሪሊ ለአማራ ህዝብ ነው የቆምከው? ምንድን ነው ዓላማው እንዲኖር አደል እንዴ? ተዋጋሁለት ምትለው በጦርነት ካለቀ ምን ይጠቅማል? አሁን ደግሞ በተጨባጭ እያየን ያለ ነው። ፖለቲካል ኤሊቱ አይሞትም። ስለዚህ ሞቶ ማኖር ወደ ኖሮ ማስሞት እየተቀየረ ሲመጣ ለምን ብለህ መጠይቃለ። ሰለሞኑ እንግዲህ በቪዲዮ እንዳሰማችሁት ይህም ጥያቄ እያቀረበ ያለው ለአማራ ኤሊት ነው። ጥያቄው እያቀረበ ያለው ለአማራ ኤሊት ነው። ምን ለማስቀረት፣ ምን ለማስመለስ ነው እየታገልክ ያለው በማለት ይጠይቃል። የምታገለው ለአማራ ህዝብ ነው ትላለህ። የአማራን ህዝብ ማገድከው፣ ማገድከው፣ ከዚያ ጨረስከው። ሪሊ ለአማራ ህዝብ ነው ወይ የቆምከው? ህዝብን እየማገድክ ህዝበንህዝብህን እየጨረስክ ለአማራ ህዝብ ቆምክ ማለት ይቻላል ወይ? አሁን ደግሞ በተጨባጭ እያየን ያለ ነው። ፖለቲካል ኤሊቱ አይሞትም። የሞታ ያለው ዋጋ እየከፈለ ያለው ፖለቲካል ኤሊቱ ሳይሆን ህዝቡ ነው። ሙቶ ማስኖር ወደ ኑሮ ማስሞት እየተቀየረ ሲመጣ ለምን ብለ መጠየቅ አለብህ። ማለት ለህዝቡ መልክት ያስተላልፋል። ኤሊቱን ከጠየቀ በኋላ ለህዝቡ ደግሞ ብሎ መልክት ያስተላልፋል። ሙቶ ማስኖር ወደ ኑሮ ማስሞት እየተቀየረ ሲመጣ ለምን ብለህ መጠየቅ አለብህ በማለት ሰለሞን ይጠይቃል። ያኔ የስልጣን ሽግግር እንደተደረገ ሰሞን የኢትዮጵያ ህዝብ ብልጽግናን ሲደግፍ አብይ አህመድን ሲደግፍ፣ እስከ ህወሓት ጦርነት ድረስ ማለት ነው። እስከ ጦርነቱ ማብቂያ ድረስ አብዛኛው ህዝብ የብልጽግና ደጋፊ ነበር፣ ለሀገር በማለት አብይን ይደግፍ ነበረ። ሶ በሚሆንበት ሰዓት ሰለሞን የቅዋሜ ድምፅ በማሰማት ነበር የሚታወቀው። ሰለሞን ሹምዬ የሚሰራቸው ኮንቴንቶች፣ ፕሮግራሞች በቅዋሜ የተሞሉ ነበሩ። በነዛም ፕሮግራሞቹ አብዛኛው አብዛኛው ታዳሚ ወዶት ነበር ማለት ይቻላል። ጽቅና ግን እነዛን ኮንቴንቶች ስላልወደዳቸው ወደ እስር ቤት አስገብቶ ሁለት ቀን፣ ሶስት ቀን እንዳስሰረው አስታውሳለሁ። ከዛ ወደ ካናዳ ሄደ። ከካናዳ ከተመለሰ በኋላ ግን በመንግስት ሚዲያ መንግስት ጋር አብሮ መስራት ጀመረ። በዛ የውይይት መድረክ ላይ በሚያዘጋጀው የውይይት መድረክ ላይ በኪ ርጌሳን እና አስቴር መድኃኔን እና የመሳሰሉትን እያቀረበ ያከራከር ያጨቃጭቅ ነበር እና አሁን ላይ አሰላለፉ ከብልጽግና ጋር ነው ማለት ይቻላል። ብልጽግናን ለመቃወም የሚያስችል አንድ ሺህ አንድ ምክንያት ቢኖርም በእኔ እምለት ኢትዮጵያ ውስጥ ብልጽግናን ለመቃወም የሚያስችል አንድ ሺህ አንድ ምክንያት አለ። ኢኮኖሚካ የሆኑ ምክንያቶች አሉ። ፖለቲካ የሆኑ ምክንያቶች አሉ። በርካታ ምክንያቶች አሉ። ሃይማኖታዊ ምክንያት አለ። ብዙ መዘርዘር ይቻላል። ብልጽግናን ለመደገፍ የሚያስችል ግን ሁለት ምክንያት ነው ያለው። አንደኛው ብር ይባላል፣ አንደኛው ብር ወይም ዶላር ይባላል። ሁለተኛው ብሔር ይባላል። ይሄውም ሲብራራም ማለት ነው። ልክ አብዛኞቹን እያስፈረመ እንዳለው ሁሉ ብልጽግና ዶላር እየከፈለ ብር እየከፈለ ብዙ ካድሬዎችን እየቀጠረ ነው። ሰው በብር መሰረት አድርገው ዶላር መሰረት አድርገው ከብልጽግና ጎን የተሰለፉና የእሱም ፕሮፓጋንዳ የሚነዙ አሉ። በሌላ መልኩ ደግሞ ብሔሩን ተመልክተው ይሄ ብልጽግና ከወያኔ የዋሰ ከኢህአዲግ የባሰ አረመኔ ስርዓት ቢሆንም ይሄኛው ግን የኔ ነው ከኔ ብሔር የተወለደ ስለሆነ አንድም ልደግፈው ይገባል። በሌላ መልኩ ደግሞ በዝምታ አማካኝነት ድጋፍ እንዲሸረው ይገባል በማለት ደግሞ እያገለገሉት ያሉ አሉ። ድጋፋቸውን እየቸሩ ያሉት እንግዲህ እነ ሰለሞን ሹምዬ ናቸው። በሌላ መልኩ ደግሞ በዝምታቸው በዝምታቸው ድጋፋቸውን እየሰጡ ያሉትን ደግሞ እነ ታምራት ነገራን መጥቀስ ይቻላል መጥቀስ ይቻላል። ከሁለቱ ውጭ በሆነ ምክንያት ግን ብልጽግና መደገፍ አይቻልም። የአዲስ አበባ ልጅ ነው ይብትል ምሳሌ ያህል በአማራ ክልል ከሚኖረው አማራ በላይ ብልጽግና የሚጠላው አዲስ አበባ ላይ የሚኖረውን አማራና አማርኛ ተናጋሪ ነው። ይህንንም በተግባር ብዙ ጊዜ አሳይቷል። ኢትዮጵያዊ ነኝ የምትል ከሆነ፣ የኢትዮጵያኒዝም ፍልስፍና ተከታይ ነኝ የምትል ከሆነ የኢትዮጵያ ሕልውና ከመቼውም ጊዜ በላይ የተዳቀመበት ጊዜ ዘመን ነው። የዜጎች ብሔራዊ ስሜት ከባህር ቀለል በታች ወረደበት ጊዜ ቢኖር ይሄ ዘመን ነው። ዞሮ ዞሮ ግን ኢትዮጵያኒስት ኃይሉ እነ ሰለሞን ሹምዬን ጨምሮ አብዛኛው ኢትዮጵያኒስት ኃይል ኦፖርቹኒስት ነው። ነገሮችን ያል ያህል አጥር ላይ ተንጠልጥሎ ወደ የትኛው ብሰለፍ ነው የሚያዋጣኝ ብሎ ያስባል። ከዛ ጠንከር ብሎ ወዳየው ዘንዶ ይቀላቀላል፣ ወደዛ ካምፕ ዘንዶ ይቀላቀላል። ኢትዮጵያ ለአብዛኞቹ ዜጎችን የሚያምታቱበት ተከታዮቻቸውን የሚሸነግሉበት የፖለቲካ ወረታቸው ናት ማለት ይቻላል። እና ኢትዮጵያንስት ኃይሉን በተለይ ደግሞ ያሁኑ ኢትዮጵያንስት ኃይል ከመጠን በላይ የሚደብረኝ ለዚህ አሁን ስለ ኢትዮጵያ የሚያወራውን ኃይል ብትመለከቱ ቅንጣት ታክል ኢትዮጵያዊ ስሜት ውስጡ አታገኙበትም ውሸት ውሸት ነው። ልክ እንደ አብይ አህመድ ማለት ነው። አብይ አህመድ ወደ ሚዲያ ሲመጣ ስለ ኢትዮጵያ ሲወራ ምናምን ምናምን፣ በውስጡ ግን እየሳቀ ነው እያለመጠ ነው ስለ ኢትዮጵያ የሚያወራ። በተመሳሳይ መልኩ ደጋፊዎቹም አሁን የእሱን አካሄድ ተከትለዋል። ብዙዎቹ ስለ ኢትዮጵያ የሚያወሩ። ለምሳሌ ያህል የአማራ ተወላጁ ነው ከብልጽግና ጋር የተሰለፉ ረዳት ፕሮፌሰሮችን አስቧቸው ረዳ ፕሮፌሰሮችን ካድሬዎቹን አስቧቸው። በነገራችን ላይ አብዛኞቹ የአብይ አህመድ የብልጽግና ደጋፊዎች ረዳ ፕሮፌሰር የሚል ማዕረግ ከፊት የተለጠፈላቸው ናቸው። ሸዋ ላይ ስትሄድ ረዳ ፕሮፌሰር ዳምጦ ተሰማ የሚል ካድሬ ታገኛለህ። ወሎ ስትሄድ ረዳ ፕሮፌሰር በለጠ ሞላ አሁን ፒኤችዲውን የያዘ መሰል እሱም እንደዚያው ረዳ ፕሮፌሰር ነበር። ጎጃም ስትሄድ ረዳ ፕሮፌሰር ጌትነት አልመሆን ታገኛለህ። ጎንደር ስትሄድ ረዳ ፕሮፌሰር ጌታ ስራደ የመሳሰሉትን እናገኛለን። የመሳሰሉትን እናገኛለን። ጌታ ስራደ ከነሱ የተለየ ነው ብዬ ስለማላምን ማለት ነው። በተረፈ ሌላውም በየሚዲያው እየመጣ ኢትዮጵያ ኢትዮጵያ ኢትዮጵያ እያለ የሚበሸከተውን ውስጡን ቆፈር ቆፈር አድርገህ ልቡን ብትመረምረው አስተሳሰቡን ብትተነትነው ውስጡ የምታገኘው በአማርኛና በኢትዮጵያ የተደበቀ ዘረኝነት ነው የምታገኘው አማርኛ ተናጋሪ ነው። የኢትዮጵያን ስታምፕነኝናል ውስጥ ብትገባ ግን ብሄሩን ታገኛለህ። አገር ውስጥ ደብቆ ይህም ብዬ የሰለሞን ጥያቄ ወደ መመለስ ስመጣ የሰለሞን ጥያቄ ተገቢ ነው ወይ? ድምዳሜው ተገቢ ነው ወይ? አሁን ላይ በአማራ ፖለቲክስ ውስጥ በአማራ የህልውና ትግል ውስጥ ዋጋ እየከፈለ ያለው ማን ነው? ህዝቡ ነው እየከፈለ ያለው ኤሊቱ ነው? ፋኖ ወደ ትግል ከገባ ጊዜ አንስቶ ዋጋ እየከፈለ ያለው ማለት ነው። ፋኖ ወደ ትግል ከመግባቱ ጊዜ በፊት በነበሩ ጊዜያት ዋጋ ሲከፍል የነበረው ህዝቡ ነበረ። መተከል ላይ ዋጋ የከፈለው ህዝቡ ነበር። ወለጋ ላይ ዋጋ የከፈለው ህዝቡ ነበር። ነጀዋር ተከበብን ሲሉ ጫሉ የሞተ ቀን ሲጨፈጨፍ የነበረው ህዝቡ ነበረ። በተለያየ ጊዜያት ማለት ነው። ከሸገር ሲፈናቀል የነበረው ቤቱ እየፈረሰ ህዝቡ ነበር። ፋኖ ግን ወደ ትግል ከገባ ጊዜ አንስቶ ዋጋ እየከፈለው ያለው ፖለቲካል ኤሊቱ ነው። ለምሳሌ ያህል እነ አርበኛ ዮሐንስን ማስታወስ ይቻላል። የተሰዉ በርካታ ጀግኖች አሉ። እነ አርበኛ ደሳለኝ፣ እነ አርበኛ ናውሰናይ፣ እነ አርበኛ ውባንተ፣ እነ ኮሎኔል ታደሰ፣ እነ ታጋስ አራጋው፣ እነ አርበኛ ሰለሞን የመሳሰሉትን ሰለሞን ዘባህር ዳር ማለቴ ነው መጥቀስ ይቻላል። ዋጋ እየከፈለ ያለው የፖለቲካ ኤሊቱ ነው። ፋኖ ኮ የፖለቲካ ኤሊት ነው ፋኖ ፖለቲካው የገባው የገባውና ሊቅ ተብሎ የሚታሰብ ኃይል እኮ ነው። በህዝቡ ላይ የሚፈጸመው ግፍና መከራ ያንገሸገሸው ኃይል ነው። ስለዚህ እኔ ሙቼ ህዝቤ መትረፍ አለበት ብሎ ወደ ትግል የገባው ኃይል ነው። እና እንደ አጠቃላይ ፋኖ ማለት የፖለቲካ ኤሊት ተብሎ የሚገለጸው ፋኖ ነው። ሌላ ማንንም ልትጠቅሳችን እውነቱ ሰለሞን ሹምዬ እንዳለው አይደለም። ሙቶ ማስኖር ነው የፋኖ ፍልስፍና። እሱ ሙቶ ህዝቡን ማስኖር ነው እንጂ ሰለሞን እንዳለው እሱ ኑሮ ህዝቡን ማስሞት አይደለም። ህዝቡን ማስሞት አይደለም። ይሄ መታወቅ አለበት። ከዛስ፣ እሺ ህዝቡን አዘመትከው፣ ማገርከው፣ ማገድከው፣ ጨረስከው፣ ከዛስ የሚል ጥያቄ ይጠይቃል ሰለሞን። እውነት ለመናገር ይህን ጥያቄ መጠየቅ ያለበት ሰለሞን ለፋኖ አልነበረም። መጠየቅ የነበረበት ለብልጽግና ነው። ሚዛናዊ ሀቀኛ ጋዜጠኛ ቢሆን ኑሮ ይህ ጥያቄ መቅረብ ያለበት ለሚጨፈጭፈው አካል ነው። ፋኖ ለህዝብ እየታገለ ነው። ለህዝብ ሊታገለ በገባበት ሰዓት ላይ ህዝቡ ዋጋ ሊከፍል ይችላል። አዎ ህዝቡ ዋጋ እየከፈለ እኮ ነው፣ በድሮን እየረገፈ ነው። ትናንትና ዘኢኮኖሚስት ያወጣውን ዘገባ ይታችኋል። በብራቃት የሆነውን ነገር በዝርዝር አውጥቶታል። እንደምታውቁ እዛ ላይ የረገፉት ንጹሐን ናቸው። በተለያዩ ቦታዎች ሞላሌ ላይ በተፈጸመ የድሮን ጥቃት ዋጋ የከፈለው ህዝቡ ነው። ፍኖተ ሰላም ላይ የሆነውን ታስታውሳላችሁ። መራዊ ላይ የሆነው የሚራሳ አይደለም። እና በነዛ ቦታዎች ላይ ዋጋ የከፈለው ህዝቡ ነው። ለዛ ጉዳይ ግን ተጠያቂ ፋኖ አይደለም አይደለም፣ አገዛዙ ነው። ይህ ጥያቄ መቅረብ ያለበት ለአገዛዙ ነው። ስለዚህ ፋኖ እሱ ሙቶ ወገኑን የሚያኖር እንጂ እኔ ልኑር ህዝቡ ይጥፋ የሚል አመለካከት የሚያራምድ አይደለም። እስር ቤትን ብትገባ የምታገኘው የአማራን ገበሬ አይደለም። ሰሎሞን ሹምዬ እስር ቤት ብትገባ የምታገኘው የአማራን ኤሊት ነው የምታገኘው ልሂቁን ነው የምታገኘው ፖለቲካው ውስጥ ኢንቮልቭ ሲያደርግ የነበረው አክቲቭ ፓርቲሲፔሽን ሲያደርግ የነበረውን ኤሊት ታገኘዋለን ነዮሐንስ ወያለው፣ ነካሳ ተሻገር፣ ነክርስቲያን ታደለ፣ ነዶክተር ቴዎድሮስ፣ ነረዳ ፕሮፌሰር ሲሳይ አውግቸው፣ ነጎበዜ ሲሳይ፣ እነዳዊት በጋሻው፣ እነ መስከረም አበራ፣ ገነት አስማማው፣ አባይ ዘውዱ፣ ነኤርሚያስ እና ኤርሚያስ መኩሪያ እና ሌሎችም የአማራ ልጆች እስር ቤት ያሉት በሙሉ ኤሊቱ ነው። እስር ቤት ያሉ የተሰደተው ዋን ነው? የተሰደተው ማን ነው? ኤሊቱ ነው የተሰደተው። ከሀገር ተሰድቶ በስደት እየተንከራተተ ያለው ኤሊቱ ነው። ሶ ሰለሞን ያነሳው ጥያቄ ልክ አይደለም፣ ድምዳሜውም ልክ አይደለም። ኢትዮጵያ ውስጥ ለመኖር የሚችል የአማራ ልሂቅ ልክ እንደሱ አይነት አስተሳሰብ የሚያራምድ ነው ወይም ደግሞ እንደ ሞቅሸው እንደ ሞቅሸው ሰለሞን ኃይለ ኢየሱስ ነው። ጋዜጠኛ ሰለሞን ኃይለ ኢየሱስ የቲቪ የሚሰራው ማለት ነው። እንደሱ ካልሆንክ በስተቀር ኢትዮጵያ ውስጥ መኖር አይችልም። ኤሊቱ በየቦታው እየተንከራተተ ነው። ከቢሮክራሲው ውስጥ እየተጠረገ ያለው ኤሊቱ ነው በተመሳሳይ መልኩ። ስለዚህ ከዚህ አገዛዝ ጋር ተስማምቶ ለመኖር አንድም ሰሎሞን ሹምዬ አሁን እንደተናገረው በቪዲዮው እንደሰማነው እንደዚህ አይነት አቋም ማራመድ ያስፈልጋል። ካልሆነም ደግሞ እንደ ሰለሞን ኃይለ ኢየሱስ እንደዚህ እያሉ አብይም አንቆለባበስ ግድ ይላል። ምዕራባውያን አለማት በማደግ ላይ ያሉ ሀገራትን ደሃ ሀገራትን ተጠቅመው የራሳቸውን ርዕዮት ለማስረጽ ሲሉ እንደ ኢትዮጵያ ያሉ ሀገር በቀል እሴቶች ሙሉ በሙሉ እንዲወድሙ ምክንያቱ ነው። አሁን ነው እኮ እንደገና ይሄ ጠቅላይ ሚኒስትሩ ከመጡ በኋላ ነው አሁን ኢትዮጵያዊነት እሴት እያበፈ የመጣው እንጂ ከዛ ፊት ያለው ነገር ባይወራ ነው የሚሻለው። ለዛሬ የመረጥኩት ሁለተኛው ርዕስ ትግራይና አማራን ይመለከታል፣ ወይም ደግሞ የትግራይ ኃይሎችና ፋኖዎችን ይመለከታል። እና በትግራይ ኃይሎችና በፋኖዎች መካከል አሁን ላይ ጦርነት ለመቀስቀስ ብዙ ስራ እየተሰራ ነው። ብዙ ስራ እየተሰራ ነው። ባለፈው ፕሮግራም እንዳነሳሁት ትግራዮችንም ገፍቶ ገፍቶ ከኢትዮጵያ ለመነጠል ብዙ ጥረት እየተደረገ ነው። ብዙ ጥረት እየተደረገ ነው። አንድ ዞር፣ ሁለት ዞር፣ ሶስት ዞር የብልጽግናን አካሄድ ተከትለን እኛም ዋጋ ከፍለናል። ትግራዎችም ዋጋ ከፍለዋል። ትናንትና ጳጳሱ ሳይቀር አብይ አህመድን ተከትሎ ብስተት መንገድ ውስጥ ተዘፍቀው ነበር። ታስታውሳላችሁ አይደል? ህዋት ዳግም ወደ ቤተ መንግስት መጥቶ ከሚመራን ሰይጣን ሚመራን ይሻላል የሚል ጳጳሳት አደባባይ ላይ ወጥተው እንዲናገሩ ካደረገ በኋላ ዛሬ ጳጳሳቱን ማጥቃት ሲፈልግ እነዛን ቪዲዮዎች መልሶ አደባባይ ላይ እያሰጣ ኦርቶዶክስን የመምቻ ዱላ ሲያደርገው አይተናል። ስለዚህ ሁለት ዙር ሶስት ዙር ይሆናል ብለን ማለት ነው ይሆናል፣ የኢትዮጵያ ሰላም መረጋጋት ከትናንት ዛሬ ይሻሻላል፣ ህልውናዋ ይሻሻላል ብለን ባይመቸንም፣ ብልጽግና ከኢህአዴግ የባሰ እጅግ አረመኔ ስርዓት መሆኑን ብንረዳም፣ አብይ አህመድ እነመለስ ዜናዊን የሚያስናፍቅ መሪ መሆኑን ብንረዳም ግን መስጠት ያለብንን ድጋፍ ሰጥተናል። አሁን ግን ያ ሁኔታ መቀጠል የለበትም። ለምሳሌ ወደ ትግራይ ምንም አይነት ሸቀጥ እንዳይገባ በአፋርም በአማራ ክልልም መስመር ተዘግቷል፣ መስመሮች ተዘግተዋል። የጭነት ተሽከርካሪዎች እንዳይሄዱ ታግደዋል። ይህንን ነገር ልንቃወመው ይገባል። ልክ አይደለም፣ ልክ አይደለም። ከትግራይ ወርቅ በነፃ ሰብስበ እያመጣ በቢሊየን የሚቆጠር የውጭ ምንዛሪ ገቢ እያስገባ እነሱ በገንዘባቸው ገዝተው የሚወስጡትን ሸቀጥ ልትከለክላቸው አትችልም፣ አትችልም። ይህንን ደግሞ የኢትዮጵያ ሕዝብ ሊፈቅድ አይገባም፣ አይገባም። አሁን ላይ በስፋት በስፋት ምንም አይነት ተሽከርካሪ ወደ ትግራይ እንዳይገባ እየተደረገ ነው። ለዚህ ምክንያቱ ደግሞ ትግራይን ገፍቶ ከመነጠል ይፈልጋል። ግንኙነታቸው ከኢትዮጵያ ጋር ሳይሆን ከኤርትራ ጋር እንዲሆን ግፊት እየተደረገባቸው ነው። እንደ ዲፋክቶ ስቴት ሆነው እንዲቀጥሉ ከዛም አልፎ ደግሞ ሌላ ነገር እንዲያስቡ ሪፍረንደም እንዲያካሄዱ ግፊት እየተደረገባቸው ነው። ስለዚህ ብልጽግና እንደዚህ አይነት ነውር እንዲፈጽም መፍቀድ ተገቢ አይደለም። ወገኖቻችን ናቸው፣ ኢትዮጵያኖች ናቸው። ስለዚህ ሸቀጥ ከአዲስ አበባ የተጫነ ከሌሎች የኢትዮጵያ ክፍሎች የተጫነ ሸቀጥ እና የትኛውም አይነት ቁሳቁስ ወደ ትግራይ ገባም ተብሎ መከልከል የለበትም። ከዚሁ ጋር በተያዘ ብአዴንም ዛሬ አንድ ሀሳብ አንጠልጥሎ ወደ ሚዲያ መጥቷል። የአንዴ ብአዴን አመራር እጅግ አሳፋሪ የሆነ እጅግ አሳፋሪ የሆነ ክልሉን አስተዳድራለሁ ከሚል ኃይል የማይጠበቅ ንግግር አድርጓል። እስኪ እሱ ሰብተን እንመለስ። ህዝባችን ሌት ተቀን ሌት ተቀን በጉልበቱም በገንዘቡም በሀብቱም ሌት ተቀን ታግሎ ህወሓትን አሳፍሮ መልሷል። ነገር ግን እነዚህ ልጆች እንደሰማችሁት እንዳያችሁት፣ እዚህ ህወሓት ከዞብል ጥግ ላይ አሁን ምሽግ እየቆፈረ ዜጎቻችንን እያሰቃየ ነው ያለው። እናንተ ምስክሮች ናችሁ። ዋጃ ስትሄዱ ታያላችሁ፣ አላማጣ ስትሄዱ ታያላችሁ። እነሱ ግን እዛው አካባቢ አሉ። አንድ ጥይት አይተኩሱም። ታውን እንኳ ብለው አይናገሩ። ይሄ ነው ለአማራ መቆርቆር ማለት። ይሄ ነው ለአማራ ማሰብ ማለት። ህዝባችን ያው እንደሰማችሁት ነው። እነዚህ እፍረት የሚባል ነገር ያልፈጠረባቸው የብአዴን አመራሮች እንደዚህ አይነት ንግግር እያደረጉ መንግስት ነን ይላሉ። ይህን ስራ መስራት ያለባቸው እኮ እነሱ ነበሩ። ትናንትና ህወሓት ወረራ በፈጸመ ሰዓት ላይ ያንን ወረራ የቀለበሰው እኮ ፋኖ ነው አይደል? እንደ ትናንት በወሎ የመጣውን ኃይል ሲመክቱ የነበሩት እነ ምሬ ወዳጆ ናቸው፣ እነ ሻለቃ ድርሳን ናቸው፣ እነ በለጠ ናቸው አይደለም እነ አርበኛ በለጠ ናቸው። የህዋትን ወረራ ቀልብ ሳያባረሩት እነ ጄኔራል ተፈራ ናቸው፣ በጎንደርም በኩል እነ አርበኛ መሳፍንት ናቸው። ሌላ ኃይል አልነበረም። ከዛ በኋላ ግን በአደንና ብልጽግና ሌላ አይነት ሴራ ውስጥ በመናገራቸው የተነሳ ፋኖ ዋነኛው ጠላቴ አገዛዙ ነው በማለት ነፍጡን ወደ አገዛዙ አዙሯል አዙሯል። እና ምንድነው የሚለው በንግግሩ ላይ የውላችሁ ህውሃት እዚህ ዞብለ ራስጌ ምሽግ እየቆፈረ ነው፣ ምሽግ እየቆፈረ ነው። ፋኖ ግን ምሽግ ሲቆፍሩ እያየ እያስቆማቸው አይደለም በማለት ሲናገር ትሰምታላችሁ። ይሄም ማስቆም ያለበት ፋኖ ነው ወይስ ብአዴን ነው? ለነገሩ አይፈረድባቸውም፣ እንደ መንግስት እየቆጠሩ ስለሆነ ማለት ነው። ከነሱ በላይ አቅም እንዳለው አሳምራ ያውቃሉ፣ አሳምራ ያውቃሉ። ልክ ህዝቡ እነሱን እንደሚወቅሰው ሰው ሁሉ እነሱ ደግሞ እንደ መንግስት የሚመለከቱት ፋኖን በመሆኑ የተነሳ ሲናገሩ ትሰማላችሁ። ይሄ እንግዲህ በራሳችን መንገድ ስንመለከተው እንጂ የሰውየው አካሄድ ሌላ ነው። ፋኖ ማሳጣቱ ነው፣ ፋኖም መወንጀሉ ነው። ግን ይሄ ክስ መቅረብ ያለበት በብአዴን ላይ ነው፣ በብአዴን ላይ ነው። በተመሳሳይ መልኩ ትናንትና አብን አንድ መግለጫ አውጥቷል። በዛም መግለጫ ላይ ከኤርትራ ጋር ከትግራይ ጋር አማራ ህዝብ የማፋጠጥ ስራ እሱን አጠናክሮ መጥቷል። ይህን ሁሉ ስትረዱ በቀጣይ ሴሜቲክ የሆነውን ህዝብ የማታኮስ የማጋዳደል ኢንተረስት መኖሩን ትረዳላችሁ። ይሄ ጉዳይ ግን እንዳይሳካ ሁላችንም ጥረት ማድረግ አለበት። ኢፍትሐዊነትን መታገል ያስፈልጋል። በነገራችን ላይ እኔ ስታሊን ላደንቀውም ላመሰግነውም እወዳለሁ። ስታሊን እንደምታስታውሱ ትናንት በትግራይና በኢትዮጵያ ጦርነት ላይ አማራውም የራሱ ተሳትፎ ስለነበረው ልዩነቱ በጣም ጥዞ ነበር ጥዞ ነበር። አሁንኛ ጉዳይ ከረገበ በኋላ እነ ሳባዊ ደሳለኝ በአማርኛ ማውራት ትተዋል፣ ለአብዛኞቹ አቁፈዋል። ስታሊን ግን ያንን አስተሳሰብ ጥሎ ለአማራ ህዝብ ድምፅ ለመሆን ጥረት ሲያደርግ ነው። ፋኖን በተመለከተ ልዩ ልዩ መረጃዎች ሲሰራ ነበረ በአማራና በትግራይ መካከል ያለውን ግንኙነት ለማሻሻል የሚችለውን ያህል ሲያደርግ ነበረ። ለዛም ላመሰግነው ወዳሉ። በተመሳሳይ መልኩም ከአማራው የሚጠበቅ ጉዳይ አለ። የፍትሐዊነትን መቃወም አማራ ላይ ብቻ ሳይሆን ትግራይ ላይ ሸቀጥ ወደ ክልላችሁ አይገባም ተብሎ መንገድ ሲዘጋ ነው። ይሄ ጉዳይ ትክክል አይደለም ብሎ መቃወም ያስፈልጋል። ህዝባችንን እንዳለመዱት ሁሉም ለማታኮስ ጥረት ሲያደርጉ፣ በትግራይ ሀይሎች እና በአማራዎች ወይ ደግሞ ከኤርትራኖች ጋር ለማታኮስ ጥረት ሲያደርጉም ይህንን መቃወም ግድ ይላል ማለት እወዳለሁ። ወደ ቀጠው ርዕስ ሲሸጋገር አንድ መረጃ ደርሶኛል። ይህም መረጃ የፋኖውን ብልሃት የሚያሳይ ነው። እንግዲህ ፋኖ አዲስ ሰልጣኞችን ለማሰልጠን በጀት የለውም፣ ሪሶርስ የለውም፣ የሪሶርስ እጥረት አለበት። ስለዚህ እስካሁን ምን አይነት አካሄድ ሲከተል ነበር በሚለው ጉዳይ ላይ አንድ መረጃ ደረሰኝ። ይህው መረጃ ምንድ ነው የሚለው ብአዴን የአድማ በታኝ ስልጠና ሲያካሄድ ወይም የመከላከያ አፈሳ ሲያካሄድ ፋኖ ወደሱ ሱ ለስልጠና የሚመጡ ወጣቶችን መልምሎ ይልካል ይልካል፣ አድማ በታኝ ውስጥ እንዲመዘገቡ መከላከያ ውስጥ አንዳንዶቹን አስልኮ ያስገባል። ከዛ አገዛዙ ስልጠና ያሰለጥናል፣ ትጥቅ ይሰጥለታል። ከዛ ፋኖን እንዲደመስሱ ይልካቸዋል ይልካቸዋል። በዛን ጊዜ ፋኖቹ ምን እያደረጉ ነው ያሉት? ተሰልፈው ፋኖን እየተቀላቀሉ ነው። እና በዚህ የተገረመ አንድ ሰው ዛሬ የአድማ በታኝ አባላት የሚሰለጥኑት ነው ፋኖኑ እንዲህ በማለት ጥያቄውን አጋርቷል። አንድ የብልጽግና ካድሬ ማለት ነው። ለዚህ ምክንያቱ ደግሞ በተለያዩ ቦታዎች ላይ ፋኖን የሚቀላቀሉ የአድማ በታኝ አባላት ቁጥር እየተበራከቱ መምጣቱ ነው። ዛሬ ለምሳሌ በጎጃም 30 አካባቢ የአድማ በታኝ አባላት ፋኖን ተቀላቅለዋል። በወሎም በተመሳሳይ መልኩ በወሎም በተመሳሳይ መልኩ ባለፈው ከ50 በላይ የአድማ በታኝ አባላት ፋኖን መቀላቀላቸው ሲገለጽ ነበረ። በዛሬው ዕለት ደግሞ 41 የአድማ ብተና አባላት የአማራ ፋኖ ብሔራዊ ኃይል ተቀላቅለዋል የሚል መረጃ ደርሶናል። ሌላ ሀገራዊ ምክክር ኮሚሽንን ይመለከታል። የሀገራዊ ምክክር ኮሚሽን በአዲስ አበባ አጀንዳ እየሰራ ነው። ዛሬ የመንግስት ሚዲያን ያጣበበው ይሄ ዜና ነው። ኮሚሽነሩም ንግግር አድርገዋል። በዛም ንግግራቸው ላይ በዚህ የሀገራዊ ምክክል ላይ እየተሳተፉ ያልሆኑ አካላትን ዘርዝሯል። ኮሚሽነሩ ባደረገው ንግግርም በሀገራዊ ምክክሩ አምስት አካላት እየተሳተፉ አለመሆናቸውን ዘርዝሯል። አምስት ወር አራት አንደኛ ትግራይ ክልል በአገራዊ ምክክር ውስጥ አለመካተቱን፣ ሁለተኛ በውጭ የሚገኙ የዲያስፖራ ማህበራት አባላትን በምክክሩ ማሳተፍ አለመቻሉን፣ ሶስተኛ በስደት ያሉ፣ አራተኛ በእስር ቤት ያሉ፣ በአምስተኝነት ደግሞ አንዳንድ ተቃዋሚ ፓርቲዎች ከምክክሩ እራሳቸውን መግለላቸውን ገልጾ አገዛዙ እኒህ ኃይሎች ምክክሩን ይቀላቀሉ ዘንድ እገዛ እንዲያደርግለት ጥረት እንዲያደርግ ጥሪ አቅርቧል። የትግራይ ክልልን በምክክር ሂደቱ እንዲካተት ማድረግ እንዲሁም በውጭ ሀገር ከሚኖሩ ኢትዮጵያውያን አጀንዳዎችን ማሰባሰብ ይሆናል። ምንም እንኳ በርካታ የፖለቲካ ፓርቲዎች በሂደቱ እየተሳተፉና በከፍተኛ ሁኔታ እያገዙን ቢሆንም የተወሰኑ ፓርቲዎች በየራሳቸው ምክንያቶች እስካሁን የምክክሩ ሂደት አካል አልሆኑ፣ መሳሪያ አንግበው ወደ ዱር የገቡ ታጣቂ እህት ወንድሞቻችን የዚህ ታሪካዊ ሂደት አካል አለመሆናቸው ኮሚሽናችንና ሌሎችንም ባለድርሻ አካላት የሚያሳስብ ጉዳይ ነው። በፕሮፌሰር መስፍናሪያ የሚመራው ሀገራዊ ምክክር ኮሚሽን የሕዝብን አመኔታ እና ቅቡልንን ለማግኘት በርካታ ጥረት እያደረገ ቢሆንም እነዛ ሁሉ ጥረቶች ግን የይስሙላ የውሸት በመሆናቸው የተነሳ ምንም አይነት ተቀባይነት እስካሁን ድረስ ማግኘት እንዳልቻለ ይታወቃል። አሁንም ዛሬ ተሳታፊ ተብለው የተመረጡትን ብትመለከቱ አንዳንዶቹ ፎቶ አጋርተዋል። ብትመለከቱ በኢትዮጵያ ፖለቲካ ውስጥ ምንም ሚና የሌላቸው ምንም ሚና የሌላቸው የውሎ አበል የማግኘት ኢንተረስ እና ፌስቲቫል ላይ የመገኘት ድግስ ላይ የመገኘት ፍላጎት ያላቸው ሁና ታገኛላችሁ። በሀገራዊ ምክክር ኮሚሽን የአንድን ሀገር ችግር እንፍታ ከተባለ በፖለቲካ ውስጥ አክቲቭሊ ኢንቮልቭ እያደረጉ ያሉ ኃይሎችን በምክክር ውስጥ ማሳተፍ ያስፈልጋል። እንኳን አይደለም በትጥቅ ትግል ውስጥ ያሉት ቀርቶ ሻል ሻል ይላሉ ተብለው የሚታሰቡ ተቃዋሚ ፓርቲዎች ባልተካተቱበት ሁኔታ ተመሳሳይ አይነት አስተሳሰብ ያላቸውና ከብልጽግና ካምፕ ውስጥ የመጡ ኃይሎችን አሰባስቦ በመብራት የሚፈታ ሀገራዊ ችግር ሊኖር አይችልም። ምክክሩም ውጤታማ ሊሆን አይችልም። ምክክሩም ውጤታማ ሊሆን አይችልም። ግን ፕሮፌሰሩ የተሰጣቸው ተልዕኮ ደግሞ ግልጽ ነው። የተሰጣቸው ተልዕኮ በተለያዩ ሚዲያዎች ሲዘገብ እንደነበረው የኢትዮጵያ የመንግስት አወቃቀር ከፓርላመንታሪ ወደ ፕሬዚዳንሻል እንዲዞር በማድረግ አብይ አህመድን ፕሬዚዳንት የማድረግ ፍላጎት እንዳላቸው ሲነገር ነበር። አሁንም በዚህ ሀገራዊ ምክክር ኮሚሽን ሊሳካ የሚችለው አላማ ይሄ ነው። ምንም እንኳን አብይ አህመድ ፕሬዝዳንትም አድርገው ጠቅላይ ሚኒስተርም አድርገው የፈለገ ንጉስም አድርገው ዘውድ ጭንቅላቱ ላይ ጭነ ብታመጣውም ኢትዮጵያ ህዝብ ሊቀበለው የሚችል መሪ አይደለም። ተፈትኖ ተመርምሮ ታይቶ የተጠላ መሪ ነው። ስለዚህ ፕሬዚዳንት ብታደርገውም ይመጣ ለውጥ አይኖርም። አብይ ስልጣን ላይ መቆየት የሚችለው በጠመንጃ ብዛት ነው በጠመንጃው በሰራዊቱ ብዛት ነው። ከዛ ውጭ ግን ከዚህ በኋላ የህዝብ ቅቡልነት አግኝቶ ኢትዮጵያን ያስተዳድራል ብሎ ማለት አይቻልም። በተረፈ ኮሚሽኑ እስረኞች እንዲፈቱ ግፊት ማድረጉን እደግፈዋለሁ እደግፈዋለሁ። እስር ቤት ያሉ ወንድሞቻችን በጣም ዋጋ ከፈሉ ረጅም ጊዜ ሁለት ዓመት ሙሉ ያለ አንድ ጥፋት እነ ጎበዜ ሲሳይ እነ ዳዊት መጋሻው እነ አባይ ዘውዱ እነ ኤርሚያስ መኩሪያ እነ ኤርሚያስማ ተፈረደባቸው ተፈረደባቸው እና አብዛኞቹ እነ ክርስቲያን ታደለ ምክር ቤት ስብሰባ ላይ ጥያቄ በማቅረባቸው የተነሳ እነ ዮሐንስ ዋለው እና ካሳ ተሻገር ዮሐንስ ዋለው በአማራ ክልል ምክር ቤት ውስጥ ጥያቄ በማቅረቡ የተነሳ ነው የታሰረው። ካሳ ተሻገር በአዲስ አበባ ምክር ቤት ውስጥ ጥያቄ በማንሳቱ ነው የታሰረው። ክርስቲያን ታደለ በፓርላማ ውስጥ ጥያቄ ጠየቅ ጠቅላይ ሚኒስተሩን ተብሎ ነው የታሰረው። በተመሳሳይ መልኩ እነ ዶክተር ቴዎድሮስ አሰላለፋቸውን ከነጋሻው መርሻ ጋር አላደረጋችሁም ተብሎ ነው የታሰሩት። ስለዚህ ብዙ ዋጋ ከፍለዋል እና እኒህ ወገኖችን ለማስፈታት ጥረት የሚያደርግ ሁሉ እኔ እንቅፋት ልሆን አልፈልግም። በርታ፣ ግፋ ነው ማለት የምፈልገው። ብዙ ዋጋ ከፍለዋል፣ በጣም ብዙ ዋጋ ከፍለዋል። አፋ ለራሱ ተደራድሮ ሲገባ ወንድሞቻችንን እንኳ በድርድር አስፈትቷቸው ቢሆን ኖሮ በዚህ ጉዳይ ላይ ምንም ዓይነት ቅዋሜ ሊኖረኝ አይችልም። በተረፈ ግን በፕሮፌሰር መስፍን አርያም የሚመራው ሀገራዊ ምክክር ኮሚሽን ኢትዮጵያ ችግሯን በምክክር በሀቀኛ ምክክር እንኳ ችግሯን እንዳትፈታ ያንን እድል እያጨናገፉ መሆኑ መታወቅ መቻል አለበት እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያን ሰብስክራይብ በማድረግ ከስር ኮሜንት ላይ ያስቀመጥነውን። ሁለተኛ ቻናላችንንም ሰብስክራይብ በማድረግ ብሎም ዝግጅታችንን ላይክ ሸር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ። ላለው አመሰግናለሁ።